የህዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ የብሔራዊ ባንክን የ2017 በጀት ዓመት የ11 ወራት አፈጻጸም ሪፖርት አድምጠዋል። ሪፖርቱን ያቀረቡት የብሔራዊ ባንክ ገዢ ማሞ ምህረቱ የ2017 በጀት ዓመት ብሔራዊ ባንክ ታሪካዊ የሪፎርም ስራዎችን የሰራበት ዓመት መሆኑን ተናግረዋል። በገንዘብ ፖሊሲ፣ በውጭ ምንዛሬ አስተዳደር፣ በፋይናንስ ዘርፍ ታሪካዊ የሚባሉ የሪፎርም ስራዎችን የሰራበት ዓመት ነው። በእነዚህ ሪፎርም ስራዎች ምክንያት ተጨባጭ የሆነ ለውጥ ተገኝተዋል። ይሄ ለውጥ ተጨባጭ ለመሆኑም የተለያዩ አካላት የራሳቸውን ቫሊዴሽን ሰጥተዋል። በቅርቡ ለምሳሌ የአይኤምኤፍ ሪፖርትን ብትወስዱ የአይኤምኤፍ ሪፖርት መደምደሚያ ምን ይላል? የኢትዮጵያ የማክሮ ኢኮኖሚክ ሪፎርም ያስቀመጠውን ግብ ማሳካት ብቻ ሳይሆን ካስቀመጠው ግብ በላይ ፐርፎርም አድርጓል። በባንኩ ገዢ የቀረበውን የአፈጻጸም ሪፖርት ተከትሎም ከቋሚ ኮሚቴው ጥያቄዎች ተነስተው ምላሽና ማብራሪያ ተሰጥቶባቸዋል። በትይዩ ገበያው ያለውን የምንዛሬ ልዩነት ማጥበብና ተገማችነት ያለው የብር ምንዛሬ ዋጋ እንዲኖር ለማስቻል የተቀመጠው ግብ ምን ያህል እየተሳካ እንደሆነ ቢብራራ፣ በህጋዊ ገበያና በትይዩ ገበያው መካከል ያለውን ፕሪሚየም መሰረታዊ በሆነ መልኩ እየቀነሰ ሄዶ በሁለቱ ገበያዎች መካከል ያለው ልዩነት እዚህ ግባ የማይባል ለማድረግ ተከታታይ ስራዎች ያስፈልጋል። በቅርቡ ጊዜ ብሔራዊ ባንክ አዲስ መመሪያ ወጥቷል። በዛ መመሪያ መሰረት ባንኮች፣ ኢምፖርተሮች የአድቫንስ ጥያቄ በሚጠይቁበት ጊዜ የሚያስተናግዱበትን ስርዓት እንዲያበጁ መመሪያ ሰጥተዋል። ያን ለማስተናገድ ደግሞ የውጭ የገንዘቡ ልኩንም አስቀምጧል። ስለዚህ እንደዚህ አይነት እርምጃዎች መውሰድ ትዩ ገበያውን ለማጥበብ ለማጥፋት ጥረቶች እየተደረጉ ነው። ምግብ ነክ እና ምግብ ነክ ያልሆኑ ሸቀጦች ላይ ከፍተኛ ቅናሽ እንዳሳዩ በሪፖርቱ ተመላክቷል። ይሁን እንጂ በሕብረተሰቡ አኗኗር ላይ ተጨባጭ ለውጥ ሊያመጣ የሚችል የዋጋ ንረት ቅናሽ ብዙም አይስተዋልም። በዚህ ምክንያት በሕብረተሰቡ ውስጥ ከፍተኛ ምሬት ሲነሳ ይሰማል። በመሆኑም እነዚህን ችግሮች በዘላቂነት ለመቀልበስ የተቀመጠ ስልት ካለ ቢብራራ። እኛ እያን ያለ ነው፣ የዋጋ ንረት እየቀነሰ መጣ እንጂ ዋጋ ቀነሰ ማለት እንዳልሆነ የዋጋ ንረት መቀነስ የኑሮ ውድነት መቀነስ እንዳልሆነ የኢንፍሌሽን እንዴታ በተመለከተ የሚቀርበው ሪፖርት አማካይ አገራዊ ኢንፍሌሽን ሬት ይሄ ማለት እንደ አካባቢው ሁኔታ እንደ እቃው፣ እንደ አገልግሎቱ ኢንፍሌሽኑ ከዛ በላይም ከዛ በታችም የሚሆንበት ሁኔታ እንዳለ መረዳት ያስፈልጋል። እኛ እያቀረብነው ያለው ቁጥር በአጠቃላይ አማካይ አገራዊ የኢንፍሌሽን ዴታ ነው። የብሔራዊ ባንክ የሞኔታሪ ፖሊሲ አቋም ስታንስ ጥብቅ ሆኖ ይቀጥላል። ይሄ በዋነኛነት በኢትዮጵያ ውስጥ ያለውን የዋጋ መረጋጋት ችግር መሰረታዊ በሚባል መልኩ ለማሻሻል የምንከተለው ፖሊሲ ነው። የተሟላ የማክሮ ኢኮኖሚ ማሻሻያውን ተከትሎ የተገኙ ውጤቶችን ማስቀጠል እንደሚገባ ቋሚ ኮሚቴው ገልጸዋል። ይሁን እንጂ በትይዩ ገበያውና በባንክ መካከል ያለውን የውጭ ምንዛሬ ልዩነት ማጥበብ ላይ ይበልጥ መስራት እንደሚገባ ቋሚ ኮሚቴው አሳስበዋል። የምንዛሬ ልዩነቱን ለማጥበብ ብሔራዊ ባንክ ያወጣው ፖሊሲ አለ። በገበያው እንዲወሰን ነው የተደረገው ይሄ መጀመሪያ ሲጀመር ጥሩ መቀራረብ ነው የነበረው፣ ኦልሬዲ በገበያው ሲወሰን በኋላ ግን እየሰፋ እየሄደ ስለሆነ አሁንም በባንክ እና በጥቁር ገበያ መካከል ያለውን ልዩነት ሊያጠብ የሚችል ስራ መሰራት ይኖርበታል።